ሁሉም ማለት ደግሞ ቀስ በቀስ ልትወስድብኝ። ታዲያ ግን እሱ ይህንን አስቧል አላሰበም? ለምን ያስባል? ምን ቦጣው? እሱ አላሰበም፣ ትቶሻለ አደለ? ማማታት የለም እሺ፣ ነገር ነው ነው። አሁን እኮ ምን ማምጣት ይችላለሁ? ምንም ማድረግ አልችልም። አላመዝለኛ ገሞ እየሞከርኩ ነው፣ እሞክራለሁ እየሞከርኩ ነው። በቃ ማድረግ ነው ያለብሽ

አሁን የለም። እሱ ሄዷል። እንዴ ደሞ በቃ በቃ እሱ እኮ አይፈልግሽም፣ ትቶሻል። ብዙ ነገር አልፌያለሁ፣ ብዙ ነገር ተሰቃይቻለሁ። አቃሉ ሞዶን ሰላም ናችሁ? ሰላም ሰላም ቤተሰቦቼ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ መጥቻለሁ። የመጣሁት ደግሞ እንግዲህ ይዤ እላችሁ ነው። በጣም ሞዳት ነው ጓደኛዬን፣ ይሄን እህቴን፣ የብዙ ጊዜ የመከራ ተጋፋጭ ነው ይዤ እላችሁ የመጣሁት እና ሌልት ትባላለች። ሌልትና እኔ በጣም ብዙ አመት ሆኖናል፣ አይቆጠሩ ይቀርብን። በጣም ብዙ አመት ሆኖናል ማለት በጣም ረጅም ጊዜ ማለት ነው። እኔና ሮቢ ገና መቀሌ እያለን ወደዚህ ሳንመጣ እናንተ ሳታውቁም በፊት ማለት ነው። እና በጣም የብዙ ጊዜ መከራ ተጋፋጭ የደስታዬም የሀዘን የሚያውሉ ነገር የተካፋይ ናት። እና ልእልትዬን በጣም ወዳ ጓደኛ ናት። ዛሬ እንግዲህ ከመቀሌ እኔ ጋ መታ ነው። ትናንት ነው የገባችሁ የመጣችሁም ደግሞ ያው እኔን ጓደኛዋን እህቷን ለማየት በዛውም ደግሞ እዚህ ስራ ምናምን ለመፈለግ ነው የመጣችው። እና ልልትዬ፣ እንዴት ነሽ? እስኪ ታወቂያቸው ሰላም፣ ቤተሰብ እንዴት ናችሁ? ስትድራ ሌላ ምስልክል ማረቻለ ሰላም፣ እንዴት ናችሁ? ማሂ በጣም ወዳት ጓደኛዬ ናት። እሷም ብዬሽ ነው ያው እዚህ ድረስ የመጣሁት ግን እሷም ብዬሽ እዚህ ድረስ በመምጣት ያው በፀሐይ በጣም የቀቀለችኝ ትገኛለች እያቃጠለችኝ ነው። ቤተሰቦቻችን ያው እንግዲህ ምን ይሻላታል? እስኪ ምን ላድርጋት? አንቺ ያው አታሰበኝ፣ እኔ ግን አስቤላት ነው። አያችዋት ስትወቅሰኝ። አዲስ አበባ ምን ትመስላለች አለችኝ። ላሳያት ፀሐይዋን እኔ እንዴት እንደምኖር እንድታይልኝ ነው። እና ዛሬ ያው እንግዲህ አንድ ምን ጠይቀው ሰው አለ። ያው ነገሮቻችን ሸክፈን ሰው ልንጠይቅ ጠይቀ እየወጣ ነውና፣ ናፈቃችን ለምን ቤተሰቦች እስከ ዛሬ ድረስ ብቻሽን ነበርሽ ምናም የሚል ጥያቄ በጣም ዝምብላ ብላ ትጠይቀኛለች፣ ትጨቀጭቀኛለች። እና በጣም ጨቅጫቃ ናት። በነገራችን ላይ እንዲህ ስስቅ እንዳትመስላችሁ፣ ማን ጨቅጫቃ እንደሆነና እንዳልሆነ እንግዲህ ይለያሉ። እሱማ የቤትስ ገበናችን ነው። አይ የምር ጨቅጨቅ ናት እንዴ? ማለት የፍቅር ጨቅጨቃ ጭቀታቁእን ስታፊትጨቅጨቃ ነው። ነገረኛ ችግር የለም ነገረኛ ነኝ። አንዳንዴ እኮ ነገር ያስፈልጋል ብዬ ብቻ ነገረኛ ልመን ላት ለመጀመሪያ ጊዜ እና አየ ምሬን እና እንዴት ብቻሽን ነው ወይ ስትኖር የነበረው እንዴት ቻልሽ ምናምን የሚሉ ብዙ ነገሮች ስለነበሩ አይ እኔ ደግሞ ብቼ እንዳልነበርኩ እናንተ እንደነበራችሁ ሁሉ ጊዜም ከጎኔ እንደነበራችሁ እንደምታማክሩ እንደምታዋዩ ኢቭን በቃ ሳለቅስ ብላ እናንተ ጋር መጥቼ እንደማለቅስ እየነገርኳት ነበር እና ለምን እነማን ናቸው ብላ ስለጓጓች ለምን አላስተዋወቃትም አላስተዋወቃትም ብዬ አስቤ ነው እሺ ግን

ለምን ይመስልሻል አንቺማ መች እንደውም ወፈርሽ እሺ መቼ ወፈርሽ መታየው እና እግዚአብሔር ይመስገን አንቺ ተንከባክበሻል በሁለት ቀን ውስጥ በጣም ይ ችግር የለም እንትን እንዲያውሽ አንፈቅድላቸውም የለም ይሄን ቃል መስማት አልፈልግም። እንጂ እንግዲህ አገርሽ ከዚህ በኋላ እዚህ ነው። ቤትሽ እኔ ጋ ነው። ገና ከዛ ከገጠር መጣሽ። ቤትሽ ከዚህ በኋላ እኔ ጋ ነው። ያው ብቻ ይናል እና ዝም ብዬ ተቃጥዬ ከመሞታ ከዛ እንኳን አንቺ ግን፣ እያየህ ነው። እያየህ ነው

ጀመረኝ ችግር ሳይሆን ያገራችሁ በለው በጣም እንትን ነው አልሽ። እንደ እኔ እንዲኖር በተለኮ እሺ፣ እኔ በቃ ጫማ እናስጠሪቅ። እስከዚያ ድረስ ቤተሰቦቻችን ይጠብቁን አይሻልም? እንግዲህ ቤተሰቦቻችን አብራችሁን ሆኖ እኛ ጫማ አስጠሪገን ምናምን፣ ከዛ ደግሞ ይሄን አዋራችን አራግፈን ምናምን፣ አዋራዋን አራግፌላት፣ ከዛ ደግሞ ቤተሰቦቻችንን ማለት የምንጠይቃቸውን ሰዎች ጠይቀን ምናምን። እንገናኛለን። እንመጣለን። እኔም ወዳቸዋለሁ። እናንተም አደራ በእሷ እንዳትቀይሩኝ። ለማንኛውም በቃ ጠራኝ። ለምን አብረው ለማንኛውም፣ በጣም ጥሩ ሰው ነው። አሁን እኔ ልትናደር ነው። ለምን አብረውን አይውሉም አይነት ነገር ውስጥ ገባች። ለምን አብረውን አይውሉም ማለት ደግሞ ቀስ በቀስ ልትወስድብኝ ድብኝ ነው እና አብራችሁ ኑ። እሺ እወዳችኋለሁ። አብራችሁ ኑ። አብራችሁ ረዲ አብረን እንደዋል። በጣም ነው ወዳችሁ። ግን አደራ ማለት ቤተሰብ መሆናችሁን እንዳትረሱ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑኝ። ለእኔ ያላችሁን ፍቅር አሳዩልኝ፣ አሳዩልኝ። አንቺ ግን በጣም ትቀኛለሽ ልበል። አሁን እነሱን ሲወስዱብኝ አልወድም እና እኔ ዳ ኑ በቃ

አይደለም ማለት እንደዛ መሆን የለበትም። ለዛ እኮ ነው እኮ ታነግሪኝ ቀልተሻል ወይም አልሰማሁሽም እያልኩኝ አይደለም ግን፣ በቃ እንደዛ መሆን የለበትም። እንዴ ደሞ ብትሰሚ ኖሮ ጥሩ ነበር፣ ዛሬ እዚህ ባለረሽ ነበር። እሺ ያኔ ብትሰሚ። ለምንድነው ይሄን ነገር መደጋገም ነው? ለምንድነው መደጋገም ነው? እኔ እኮ ምን ማምጣት ይችላል? ምን ማረግ ይችላል? ምንም ማድረግ አልችልም። አሁን ለኔ ብለሽ ነው፣ ይገባኛል፣ ግን አልችልም። በቃ ምንም ማድረግ አልችልም ከዚህ በኋላ እ ጓደኛዬ ነሽ ብዬሽ ነው ለአንቺ አስቤልሽ ማለት እ ለአንቺ ብዬሽ ከዛ ድረስ መጥቼ ጓደኛዬ ነሽ ከመፈና ብዬ፣ አንቺ ግን እ የምልሽን እንኳን እየሰማሽ አይደለም። አይደለም ልትሽኝ እኔ ምን ላድርግሽ? ያውቃለሁ ከዛ ድረስ ለእኔ ብለሽ እንደመጣሽ ብዙ ነገር እንደከፈልሽ ያውቃለሁ። ኢቭን እዛሁ ያረግሽልኝ ነገር አልረሰውም። እዛ ሆነሽ ራሱ አብረሽኝ ብዙ ነገር ተጋፍጠሻል። ብዙ ነገር አውቃለው እዚህም ድረስ የመጣሽው ለኔ ነው አይደል? አገርሽን ጥለሽ እዚህ ድረስ የመጣሽው ለኔ ነው አይደል? እሱን ነው አውቃለው። ግን እሺ ምን ላድርግ? ያ ያየሽው ነገር አሁን አለ ነገር። እዛ እኮ በተስፋ ነበር የምኖረው አይደል? አሁን የለም እሱ ሄዷል። ግን ደሞ እንደድሮ ተስፋ ይወርሽ ይገባል። እንደድሮ ተስፋ ለምን ትቆርጫለሽ? ቆይ አንቺ ድሮ ተስፋ ትቆርጪ ነበር በሕይወትሽ ላይ? በጣም እንጃ አላውቅም። እኔ ድሮ የማቃት አይደልሽም። በቃ አውቃለሁ እኔ። ከዚህ በላይ ምን እልሻለሁ? ጀምሬ ነው ድሮ አደለም እስከ ቅርብ ጊዜ ተስፋ እንደነበረኝ ታውቂያለሽ። እሱ ደግሞ ሮቤል ነበር። አሁን ደግሞ የለም፣ የለም ከእኔ የተሻለ መርጦ ሄዷል። የለም ምን ላድርግ። እና ታዲያ እሱ የለም ብለሽ አሁንም ተስፋ መቁረጥ ላይ ሌላ ነገር ውስጥ መግባት ምናምን ጥሩ ነው ብለሽ ታስቢያለሽ? አላስብ ግን ማድረግ አልቻልኩም። ግን ደግሞ ዝም ማለት አልቻልኩም፣ መተው አልቻልኩም። በቃ በቃ እኮ እሱ እኮ አይፈልግሽም፣ ትቶሻል። አንቺም ደግሞ መተው ነው ያለብሽ። እንዴ አንቺ እኮ አሁን ትልቅ ሰው ነሽ፣ ልጅ አይደለሽም። ለምን ልጅ ታስቢያለሽ? እንደዚህ እንደ አፍ እንደሚነገረው መተው ቀላል ነው እንዴ? የማይፈልግሽ ሰው ደግሞ መተው ግዴታ ነው። የዚህ ሁሉ አመት ፍቅር ለምንድን ነው? እንደውም አታውቂ የምትሆኚው። የስንት ጊዜ ነገር እንደሆነ፣ የስንት ጊዜ መከራ እንደበላውበት ታውቂያለሽ። ስንት እንዳሳለፍኩበት ታውቂያለሽ። ታውቂያለሽ፣ አብረሽን ነበርሽ። ታዲያ ግን እሱ ይሄንን አስቧል? አላሰበም። ለምን ያስባል ምን እ አላሰበም ትቶሻል አይደለ ስለዚህ፣ አንቺም ደግሞ መተው ነው ያለሁት የእራስሽን ትጀምሪ እና ታዲያ አሁን እሱ ይህንን ነገር አስቧል የድሮ ምህን ምህን ያን ሁላ ሳለፋችሁትን ነገር ቢያስታውስ ቫይረስ አንዱ ነው ከሌላ ሰው ጋር ይጀምራሉ። ሳሲቢያልሽ አንቺ ደግሞ አሁን ፀሐይ ልጅ አይደለሽ። በቃ የራስሽ ነው ትጀምሪ፣ ይበቃሻል። እሺ፣ እሺ ብለሽ ነው ሁሌ ነው። በዚህ ምን ጨቃጨቀው ግራ ገባኝ እኮ ግን። እሺ እሞክራለሁ። በቃ በቃ ማድረግ ነው ያለብሽ። እኔ በቃ የምር በቃ። ምክንያቱም ነገርኩሽ ነገርኩሽ በቃ፣ እኔ ደከመኝ። እኔ ለራስሽ ብዬ ነው እኔ ለራሴ ብዬ አይደለም። አውቃለሁ እሺ በቃ በቃ እዛ በነበርኩ ሰዓት ያሳለፍኩትን ላይፍ ታውቂያለሽ፣ ብዙ ነገር አልፌያለሁ፣ ብዙ ነገር ተሰቃይቻለሁ፣ እምወደውንም ፍቅረኛ አጥቼበታለሁ፣ ግን የማያልፍ ነገር የለም አልኳት። ያን ሁሉ ነገር ካንቺ በላይ ነበርኩኝ አይደል? ካንቺ በላይ የተሰቃየሁ በላይ ነው እየተሰቃየ ያለው። አንዳንዴ መተው አለብሽ፣ መተው ግዴታሽ ሊሆን ይችላል። መ ነገር ደግሞ ለመኖር ስትይ ምናምን ትታይዋለሽ እኮ አንቺን፣ ከእኔ ብትማሪ ደስ ይላል። እኔ እንላይ ታውቂያለሽ፣ ብዙ አሳለፍኩት ነገር እንዳለ እያወቅሽ አንቺ ግን እራስሽን ለማወቅ እሺ፣ በቃ አሁን እኮ ወደ አለፈው ታሪክሽ እንድትመለስሽ አልፈልግም። ታውቂያለሽ እሱን ነገር እንድትስታውሽ አልፈልግም። እባክሽ፣ በቃ እዛ ነገር ውስጥ አትግቢ። ጌታ ነው በጣም የሚደብር ነገር። ውይ፣ እኔ ማሰብ አልፈልግም እሱን ነገር ማለት ምን አይነት ነገር እንዳሳለፍ አውቃለሁ። ስለዚህ አሁን በቃ እርሹ እርሹ ነው። እኔ እኔ ስልቀልለኛ ይቅርታ ለወለት እንሽ ምን ላርግሽ? ያንደች ለንደች እንዲነው አይደል? እንዲኑ ምን መደጋገፍ ያለብን ነው ምን ከዛቆ አንቺ ካንቺ ጎን ለመሆን እኔ ያሳለፍኩትን ህይወት እንዳታልፊ ብዬ ነው እንደዚህ እያውው ገብቶኛል። ግን በቃ እሺ፣ ግን የለውም እንሞክራለን። ለማንኛውም ቤተሰቤ ለምን እንታወራቸው? እኔን ብቻ እንደዚህ ዝም ብለሽ ቀን ለሌት ማታ ከምትጨገጭቂ አውሪያቸው። ቤተሰቤ የእኔን ነው እኮ እና ሁሌ እየተቆጣሽኝ ትችያለሽ። እንደ ቆይ አሁን እኔና ፍቄሽ ነው የመጣሽው እዚህ እኔ ጋር ነው የመጣሽው ስለዚህ ሁሌ አትቆጭኝ፣ እንደኔ የራሳችን ጊዜ ይኑረን። ሚሆ ለአምለጥ እንጂ ምንም ሳይሽ መትተኛ አይደለሽ። አታሳፍሪኝ። የምር ገራሚ ቤተሰቦች አሉኝ።